የፌዴሪ ጠቅላይ ሚኒስትር ዶክተር አብይ አህመድ በኢትዮጵያ የፖለቲካ ታሪክ በሰላማዊ ስልጣን ሽግግር የኃላፊነት ስፍራውን ከያዙ ማግስት ለጋራ ግብ፣ ለጠንካራ አብሮነት ጉዞ ወደ ኢትዮጵያ አራቱ አቅጣጫዎቿ ማትረው ይህን አደረጉም፤ በህዝብና መንግስት መካከል ያለውን የልዩነት ግንብ በማፍረስ ሀሳብን ማድመጥና ለተግባራዊነቱ የጋራ አቋም የሚያዝበትን ድልድይ መገንባት፤ ወደ ሰሜን ተጉዘው፣ ወደ ደቡብ ማቅንተው፣ ምዕራቡንም ጎራ ብለው፣ ምስራቁን ማዳርሰው ህዝባዊ ውይይቶችን አካሂዷል። ማህበረሰቡ የሚያነሳቸውን ከመሠረተ ልማት ተደራሽነት እስከ መልካም አስተዳደር የደረሱ ጥያቄዎችንም አድምጧል። እኚህ ማሳያ አድርገን የምናነሳቸውም ናቸው። መልካም አስተዳደር ልማት የሰፈነባት ዞናችን ማየት እንፈልጋለን። ጥያቄያችን እንደ ጥያቄ በአግባቡ እንዲመለስ እንፈልጋለን። በአጭር ጊዜ ለክብርነቶ ጥያቄ አቅርበን ጥያቄያችንም ተቀብለው በጽህፈት ቤቶ አነጋግረውን ሳምንት ባልሞላ ውስጥ የአክሱምን ህዝብ አክብረው የትግራይን ህዝብ አክብረው በእውነቱ ይህ ታላቅ ቅርስም አክብረው እመጣ ነው ይባሉ መሰረት መጥተው በአይንዎ ስለጎበኙልን ስላዩልን እጅ በጣም እናመሰግናታለን። ከማዕከል ወደ ተለያዩ አካባቢዎች በማቅናት ጠቅላይ ሚኒስትሩ ሲያደርጓቸው የነበሩ ህዝባዊ ውይይቶች ነገር ከስሩ እንዲሉ የህዝብን መሰረታዊ ጥያቄዎች በባለቤትነት የማድመጥ አላማ ያነገቡ ናቸው። ዋናው ውይይት ያስፈለገበት በየክልሉ ህዝቡን ማናገር ያስፈለገበት ምክንያት ሰው የሚሰማውን ስሜት ከልማትም ከዴሞክራሲም አንጻር አብሮ ከመኖርም አንጻር ያለውን ስሜት ማወቅ ለማቀድ ለመስራት ስለሚያግዝ ነው። ምክንያቱም የእናንተ አመራሮች ጥያቄውን ሲያነሱ የሚያነሱበት ልክ እና የእናንተ ይለያያል። መጨረሻ ወጣቱ እንዳለው ሁሉም ክልል መንገድ ይጠይቃል። ሁሉም ክልል የክልል ልማት ይላል። እንደ ሀገር ምንድነው ያለን ሀብት የት ቅድሚያ ብንሰራ ይሻላል የሚለውን ነገር በሪፖርት ብቻ ከመስማት መወያየት ጠቃሚ ስለሆነ ነው በህዝብ አደራ የተሰጠን ተልዕኮ በብቃት ለመፈጸምና ኃላፊነትን በአግባቡ ለመወጣት ዜጎችን ማድመጥ የሚችል ጆሮ መረዳትን የተላበሰ ልቦና ሊኖር ግድ ማለቱ እንዲሁ ቁልፍ ጉዳይ ነው ህዝብ መውደድ ህዝብ ማወቅ የህዝብን ልብ ትርታ እያወቁ ከህዝብ ጋር መኖር የሚያቅ መሪ እንዲበራከት እንስራ በሳይንሱ አለ ባይዞ የህዝቡን ባህልና ሃይማኖት የማያውቅ መሪ የማያውቀውን ህዝብ ነው የሚመራው። አይሆንም እንደሱ ተንሳፎ ህዝቡን ሳናቅ፣ ኑሮውን ሳናቅ፣ ባህሉን ሳናቅ መምራት የሚባል ነገር ውሸት ነው። እንደተባለው መንዳት ነው የሚሆነው። መቀራረብ ያስፈልጋል። ብዙ ድልብ ሀብት፣ ባህል በህዝብ ውስጥ ስላለ

ለወሊድ እንዳይቸገሩ ተማሪዎች እንዳይቸገሩ፣ ንግድ ያለን ሽጠን የሌለን ለማምጣት መንገድ ያስፈልጋል። መንገድ ኢትዮጵያ ውስጥ ገና አልጀመርንም። ሰፋፊ መንገዶች ያስፈልጋሉ። አሁን ብዙዎቻችሁ ያነሳችሁት የቆሼ ቢላሎ መንገድ ሰባ ምናምን ኪሎ ሜትር ነገ ነው የምፈራረም ስነስርዓት የሚካሄደው። በሀገር ጉዳይ የሩቅም የቅርቡም በአንድ እንዲሰለፉ የጋራ አጀንዳ እንዲኖር በማድረግ የባለቤትነት መንፈስን መገንባት ሕዝባዊ ውይይቶችን ባህር ማዶ ድረስ ያሻገረም ሆኗል። በርካታ ቁጥር ያለው ዜጋ በተለያዩ ሀገራት ያላት ኢትዮጵያ ይህን አቅም መጠቀም እንደሚገባት ከባህር ማዶ ህዝባዊ ውይይት የተገኘ ጉዳይ ነው። እዚህ ስፕሪት መነጋገር ከቻል ብዙ ዊዝደም እናንተ ውስጥ አለ። እዚህ እንኳን እሺ ብለን ባንቀበላችሁ ስንመለስ መምከር ይህም ሀሳብ እኮ አለ፣ ኢትዮጵያን እንደዚህ ያስባሉ ለማለት እድል ይሰጣል። እስካሁን የነበረው ችግር የሀሳብ ንግግር ሳይሆን ስድድብ ነው። ወደ ሪዝን መመለስና ችግሮች እያመላከቱ መወያየት ሲኖር ካለምም ጥርጥር አንዳችን ከሌላችን የተማር ችግር እንፈታለን ሚል እምነትና ተስፋ አለኝ። በጠቅላላው ህዝብን ለማድመጥ የጋራ መግባባት ላይ መድረስን አለማቸው ያደረጉም ህዝባዊ ውይይቶች ውጤታማ ለውጥ እንዲኖር እገዛቸውም ላቅ ያለ ነው። ለውጥ በእናንተ ስለመጣ እያደነቅን ለውጡን እየጠበቅን ተጨማሪ ፍላጎቶቻችንን ሳንረብሽ በሰላማዊ መንገድ እንዴት ማግኘት እንችላለን? እድገቱ ጉዳት ሳያመጣ ኪሳራ ሳያመጣ ሳያቋስለን እንዴት ይመጣ ይችላል? ቢለውን ደግሞ በእንደዚህ አይነት ምክክር አንዱ ከአንዱ እየተማረ እየተለወጠ እንደሚሄድ ማሰብ ጥሩ ነው።